በስማ አብ ወወልድ መንፈስ ቅዱስ አህዱ አምላክ አመስራ ወሀሙሱ ሙሱ በዛቲ ዕለት አይረፋብ ቅዱስ አባ አንሲፎሮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዚሽ ቀን ከሰባ ሁለቱ አርድት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገር ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ታምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ብልጭ ሲል ነበረ የአይሁድ የሕግ ፋና፣ ትቶ ወደ እውነተኛው ፀሐይ ወደ ጌታ ኢየሱስ ቀርቦ ደቀ መዝሙሩ ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል በብዙ ሀገሮች ውስጥ አስተማረ። ሐዋርያትም በአገራ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመን የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ እውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋሎንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር አክሊል ተቀበለ። መላ ዘመኑ ሰባ ዓመት ነው። በአይሁድ ሕግ 29 ዓመት በክርስትና ሕግ 41 ዓመት ኖረ። እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር፣ አሜን። ሰላም ለአንሲፎሮስ እግዚአብሔር ዘጸውኦ ምስለ ሐዋርያት በጽዮን መንፈስ ቅዱስ ይቅብኦ

ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ታምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ከዮሴፍና ከእናቱ ከቅድስት ድንግል ማርያም ጋር ጥብሪያዶስ ወደሚባል ሀገር ሄደ። ጥብሪያዶስም አገር በደረሱ ጊዜ ጌታ ኢየሱስ ከዚያ ተዋቸውና ከብጥር ከጥብሪያዶስ የባህር ዳርቻ ሄደ። ከዚያም ቁሞ ሳለ መርከቦች መጥተው ከባህሩ ወደብ ደረሱ። ከመርከቦቹም ላይ አንድ ሰው እየጮኸ መጥቶ በዛሬቱ ሌሊት ያሰገርኩትን አሳ ጓደኞቼ የሰርቀውኝ ነሆ ባዶጅን ቀርቼ ለድህነት ዳረጉኝ ብሎ ተናገረ። ባለ አሳው ሰረቁኝ ያላቸውም ሰዎች መጡ። ጌታ ኢየሱስንም ባዩት ጊዜ ይህ ወጣት በእኛና በአንተ መካከል ይፈርድ ዘንድ ወደን ተስማምተናል፣ በማለት ወደ ጌታ ኢየሱስ ዘንድ ሄዱ። ከዚያም ወጣቱ፣ ጎልማሳ ሆይ ይህ ሰው ከጓደኞቻችን አንዱ ሲሆን እኛ ካሰገርነው አሳ ይልቅ እሱ ብዙ አሳ አስግሯል። እኒህም የተሰገሩት አሳዎች በሙሉ ተሰረቁ። በዚህም ምክንያት እናንተ ተሰረቃችሁን ብሎናልና በእኛና በእሱ መካከል እንደ እውቀት እንድትፈርድልን ተስማምተናል ላሉት ጌታ ኢየሱስም እናንተ የእስራኤል ልጆች ሙሴ በሕግና በሥርዓት የሚፈርድበት ሕግ የሰጣችሁ፣ እያለ በአሁኑ ጊዜ እኔ በእናንተ ላይ አልፈርድም፣ ሙሴም ይህን ሕግ የሠራው ስለ ልቦናችሁ መደንደን ነው አላቸው። እነሱም በፍርድ እንስማማለንና የፈረድከውን ፍርድ ስጠን፣ ከትዕዛዝም አንተላለፍም ሲሉ መለሱለት። ጌታ ኢየሱስም ወደ አሳ አስጋሪዎቹ መርከብ ገብቶ በመካከል ቆመና፣ አንተ የተሰረካ አሳ ሆይ ቀድሞ ወዳሰገረ ባለቤት ቅርጫት ጀልባ ተመለስ አለው። በዚህም ጊዜ አሳዎቹ ከቅርጫቱ መረብ እየዘለሉ ወደዚያ ወደ ተሰረቀው ሰው ቅርጫት ገቡ። ያም ሰው ከአድናቆቱ ብዛት የተነሳ ህሊናውን አጣ። ጓደኞቹ አሳ አስጋሪዎቹም እጅግ በመደነቅ ይህ ወጣት የዓለም መድኃኒት የተባለ ክርስቶስ መሆን አለበት ተባባሉ። እሱንም ተከትለው ወደሚያድበት ቦታ ወደ ጥብርያዶስ ከእሱ ጋር ሂደው ከፊቱ የሚመጣውን ብርሃንና የአነጋገሩን ቀልጣፋነትና እውነተኛነቱን የተዋመኑበት ጌታ ኢየሱስ ክርስቶስ። ዮሴፍም ከጌታ ኢየሱስ ቀደም ብሎ በገሊላ በኩል ሲሄድ አንበሳ በጎዳና ተሸምቆ አየ። በዚህም ጊዜ ታላቅ ፍርሃት አደረበትና ተንቀጠቀጠ፣ ሰውነቱ ዛለ። ሰውነቱንም ሳያውቅ ወደ ጌታ ኢየሱስ ወደ ኋላው ተመልሶ ሄደ። ጌታ ኢየሱስም ሽማግሌው ዮሴፍ ከፍርሃቱ የተነሳ ሲቃይዞት ወደ ኋላው ተመልሶ ሲመጣ ባየ ጊዜ ዮሴፍ ሆይ ምንሆን ክምንስ አገኘ ብሎ ጠየቀው። ዮሴፍም አእምሮ ከተመለሰለት በኋላ በጎዳና አንበሳ ሸምቆ አየው በሚያስደንቅ ግብር አምልጬ ወደ አንተ ባልመጣ በልቶኝ ነበር አለው። ጌታ ኢየሱስም ዮሴፍ ሆይ የአንበሶች ፈጣሪያቸውን እንደሆን ካታውቅምን? ይልቁንም ነቢዩ ዳዊት የምድረበዳ አራዊትና እንስሶች የኔ ናቸው ያለውን አላነበብክምን? አለው። ከዚያም ጌታ ኢየሱስ ፈጥኖ የዮሴፍን እጅ ይዞ አንበሳው ካለበት ቦታ ሄደና በአንበሳው አንጻር ቁሞ፣ አንተ አንበሳው ወደ ዮሴፍ ቅረብና እኔ ማን እንደሆን ካስረዳው አለው። አንበሳውም ካለበት ዱር ተነስቶ በጌታ ኢየሱስ ፊት ሰግዶ በሰው አንደበት ወይም ቋንቋ የእስራኤል አምላካችሁ አንተነ የነገስታት ሁሉ ንጉሥ አንተ፣ የፍጥረታትም ሁሉ ፈጣሪ አንተነ እኔም በአንተ ትእዛዝ ተፈጠርኩ ብሎ በሰው ቋንቋ አምላክነቱን መሰከረ። ዮሴፍም አንበሳው በሰው ቋንቋ ይህን ኃይለ ቃል ሲናገር በሰማ ጊዜ ፈጽሞ እያደነቀ አንተ የእግዚአብሔር ልጅ ሆይ፣ ቅርበለኝ ብሎ ከጌታ ኢየሱስ እግር ስር ወድቆ ሰገደ። ጌታ ኢየሱስም ዮሴፍ ሆይ ከዚህ ድንቅ ነገር የተነሳ ታድንቅ ገና ከዚህ የበለጠ ብዙ ነገር ታያለና፣ በዚያም የአብርሃም የይስሐቅና የያዕቆብ አምላክ እንደሆንኩ ታውቃለህ አለው። ከዚያም ጌታ ኢየሱስ ያን አንበሳ ከጎዳና ወዲያ ወዲህ ሳትር በትክክል ወደ ቦታ ሂድ ባለው ጊዜ አንበሳው እየሮጠ ወደ በረሃው ፈጥኖ ገባ። ከዚህም በኋላ የዮሴፍን እጁን ይዞ ወደ ደብረ ታቦር ተራራ ላይ ያወጣውና በዚያም ከዚያ በፊት ያለውን መለኮታዊ ላሳየው

ጥረጥረው የለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።